ማርገስ ሽዴ ይሄ አማረኝ አማረኝ ያልሽ አሰቃየሽኝ እኮ። በነፋስ ነው እንዴ እንደ ዶሮ ማረግዘው? ያው ድንገት ምናልባት ሳነ የሚገባ ካለ ገደል ነው የሚገባው። ያው በይ፣ በነገራችን ላይ አንቺን ያገባ ማለት እራሱን የፍጠኛ አስሮ ገደል የወረወረ ማለት ነው። አረ እባክህ፣ እንደዛ ነው የሚሰማ? እንዲህ አንቺ ከደድኩ ነው። አረ ተው የልብን ከተናገርከ በኋላ ነው ቀልድ ነው የምትለኝ? ማሚትሙ ታውቂ ነው። አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረው። እኔማ የማግባት እቅድ ቢኖረኝ ኖሮ ገላሁ ነበር። ሬ ልጅ ነኝ ያለ ነው እንዲ አቶ ልጅ ልኝ ሮል ልልሃለሁ። ለዛውም መንታ መንታ እኮ አሁን ነው አሁን እንዲ ግን፣ የመጀመሪያው ልጅ ወንድ መሆን አለበት። እንደዛማ አይሆንም። ሴት ናት ለምን እኔ ምንድን ነው የምፈልገው የኔን መኩሪያ እባክሽ ወንዱ ድርዬ ነው ሴት ናት ወንድ ነው አልኩ አይሆንም አልኩ አይሆንም እሺ እና ያለ ነው ኪራ ኮኔ የሚያስከፋ አንዳሽ ቃል ካፍ አልወጣ ጀመረ ትክክል ናት የኔን ባህሪ ስለምታውቅ ነው ከሰው ራቂ የምትለኝ እኔ ማለት ሰው በቀላሉ የሚሰብረኝ ተሰባሪ ስስ ሸክላለኝ። ጽናት ደግሞ ሰኒ ዛሬ እጅግ በጣም አዝናለች። እጅግ በጣም ከፍቷታል ማለት ነው። እንግዲህ ሰኒ ራሷ ጋር በጣም ካላት ነገር ጋር ማለት ነው ከእህቷ ጋር እንዲሁም ደግሞ ብቸኝነቷ ያለው ነገር በጣም በብዙ ነገር እያስጨነቃት ይገኛል። እንዲሁም ደግሞ እያለቀሰች ትገኛለች ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናቸው የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ ነባሩ ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ እንግዲህ ዛሬ የመጣሁት እንግዲህ በጽናት ተከታታይ ድራማ በክፍል ሰባ ሰባት ላይ ነው ማለት ነው ሰባ ሰባት ላይ እንግዲህ ምን ተፈጠረ ምን ሆነ የሚለውን ነገር አብረን እናያለን እንግዲህ ክብሩ ያው ጽናትን እነ ጽናት ጋር ወይም ደግሞ ከእነ ኬራ ጋር ከሁላቸውም ጋር ሁኖ እንግዲህ ሰኒን ለማስተካከል ወደ ራሷን ለመመለስ እንግዲህ ያልተኖረ ወጣትነትን እንድትኖር የሚያደርጉበት እጥረት ላይ ነው ማለት ነው። በነገራችን ላይ ይህ ድራማ በብዙ ነገሮች ላይ አስተማሪ ነገሮች አሉት ማለት ነው። አብዛኞቹን ተስፋ የቆረጡት አንደኛው ክፋት በሰራው ምክንያት፣ ሌላውን ደግሞ ክፉ አድርገን የምናስብበት፣ ሌላን ሰው የማንቀርብበት ነገሮች ነበሩና ይህ ነገር ደግሞ ከሰኒ ላይ እንግዲህ ተከስቶባታል ማለት ነው። በልጅነቷ እህቷ የደረሰባትን ነገር ወይንም ደግሞ የደረሰባትን ጉዳት እያየች እሷም ደግሞ ከሰው በመራቅ ብቸኝነቷን የመረጠች እንዲሁም ደግሞ የእህቷን መልእክት በመስማት ብቸኝነትሽን በጣም ውደጁ፣ ብቸኝነትሽን ኑሪ፣ ማንም ጋር አትተዋወቂ፣ ማንንም ከጎንሽ አታድርጊ ብለው ነበር እንግዲህ እንደ ጓደኝነትም ማንንም አታያዥ እነ ጺም ወይንም ደግሞ እነ ኬራ እነ ምሮ ሁሉም ጋር መገናኘት እንደሌለባትና ብቻዋን ማሳለፍ እንዳለባት ነው እንግዲህ እህቷ የምትመክራት ማንንም ምንም አትመኚ፣ ከሰው አትቅረቢ። ስለዚህ የብቸኝነትን ህይወት የመሰለ ነገር የለም። እኔ በህይወቴ እንደዛ እንደተጎዶ ታውቂያለሽ። ስለዚህ ማንንም መቅረብ የለብሽም በማለት እንግዲህ እሷም ደግሞ ሰኒ የእህቷን ሀሳብ በመስማት እንግዲህ እየኖረች ትገኛለች ማለት ነው። ይህ ነገር ደግሞ እሷን ቀለበት አድርጋ ይህን ከጣቶቻ ላይ ቀለበት አድርጋ ማንም እንዳይጠይቃት ማንም እንዳይቀርባት ጓደኝነትም ማንንም መያዝ እንደሌለባት አሳምና ውስጥ ቀጥታ ወደ ስራዋ፣ ቀጥታ ወደ ቤቷ በአጋጣሚ እንግዲህ ጽናት ጋር ነው የተዋወቁት ከጽናት ጋር ተዋውቀው እንዲሁም እነኪራ ጋር ሁላቸው ጋር ለመግባባት ሞክራለች። ግን ደግሞ እህቷ ከእነሱ ጋር እንደተዋወቀች ወይንም እንደተግባባች አታውቅም። ስለዚህ ብቸኝነቷን ትመርጥላታለች ማለት ነው። እና ማንንም አጠገብሻ አታድርጊ በማለት ነው እንግዲህ ሁልጊዜ እህቷ እየደወለች የምታስጠነቅቃት ነገር አለ። ግን ደግሞ ሰኒ አሁን እኔና እህቴ ያለንበት ነገር ልክ አደለንም በቃ ልክ አደለንም እያለች በጣም ስትናገር ሰምተናታል። ስለዚህ አሁን ላይ እየገባት ይገኛል ማለት ነው። ክብሩም እኔ ካንቺ ምንም አይነት ነገር አልፈለግም፣ ግን ደግሞ እንደ ወዳጅነት እንደ ጓደኛ እንድታቀርብኝ እፈልጋለሁኝ። ካለሽበት ካልተኖረ ወጣትነት ወተሽ እንድትኖሪ የምፈልገውን ህይወት እንድትኖሬ እፈልጋለሁ በማለት እንግዲህ በባለፈው ቅዱስም ብዙ ነገሮችም ነግሯታል በፓርት ሰባ ስድስት ላይ ማለት ነው። ስለዚህ ዛሬ ደግሞ ክብሩን እንደዛ እያላት ይገኛል ማለት ነው። ስለዚህ ወደ ራስሽ እንድትመለሽና ና ሞዴሌ ነች ብለሽ የምታሰቢያት እህትሽ ልክነሽ ወይ ብለሽ ማሰብ መቻል አለብሽ። ስለዚህ እባክሽን ወደ ራስሽ አስቢ በማለት እንግዲህ ወደ ራሷ እያሰበች እና ራሷን እየመረመረች ሰኒ ትገኛለች አሁን ላይ ማለት ነው በሌላ በኩል እንግዲህ ኬራ ነው ኬራ ደግሞ የሰው ልጅ አይቶ መቶ እኔ ልጅ እፈልጋለሁ አሁኑኑ እንድትወልጅልኝ እፈልጋለሁ በማለት እንግዲህ ከፅናት ጋር ሲሟገት እየሰማ ነው ነበር ማለት ነው ስለዚህ እንዴት አሁን በአሁን ይሆናል? ሲቀጥል ደግሞ እኔ አባቴን ሳልናገር ወይንም ደግሞ አባቴ ያለውን ነገር ሳልፈጽም ሳንጋባ አሁን ልጅ መውለድ አልፈልግም ኬራ በማለት እንግዲህ ስመልስ ነበር። እሷ ወንድ ፈልጋለሁ ትላለች፣ እሱም ደግሞ እኔ ሴት ነው የምፈልገው በቃ ወንዱ ዱርዬን የሚሆነው እኔ ሴት ነው የምፈልገው እያለ እሷም፣ ወንድ ልጅ ነው በመጀመሪያ የምፈልገው እየተባባሉ ብቻ ሲከራከሩ ነበር። ዋናው ፈጣሪ ልጅ ይስጠን እንጂ ስለተወሰው ነገር እኛ የምንከራከርበት ወይንም ደግሞ የምንሟገትበት ነገር አደለም። ለማንኛውም እንደዛ እየባባሉ ሲሳሳቁ ነበር ደስ የሚል ጊዜም ነበራቸው። በሌላ በኩል እንግዲህ ምሩህና ናሆሜ ናቸው። የእነ ምሩህና የእነ ናሆሜ ፍቅርም እጅግ በጣም ያው ጥሩ ነው። በሁለታቸው በኩል መስማማት አለ፣ መዋደድ አለ፣ መፋቀር አለ፣ ደስ የሚል አለ ማለት ነው። ግን ደግሞ የናሆሜ እናት እየደወለች በጣም እያሳሰበችው ነው ማለት ነው እንዲሁም ሩምጋም ጋም ትደውላለች። ናሆሚም ጋር ከቤትም በመጣሽ ቁጥር ስለ ልጅ ነው የምታወረው ማለት ነው። ምክንያቱም ልጅ እንድትወልዱ እፈልጋለሁ ልጅ በልጅነት ነው። ስለዚህ ልጅ መውለድ አለባችሁ፣ እንዲሁም ደግሞ ድግስም መደገስ አለባችሁ በማለት እንግዲህ የናሆሚ እናት እየደወለች ለናሆሚም ትነግረዋለች። ናሆሚም እጅግ በጣም ተበሳጭቶ እማዬ ከዚህ በኋላ ተይን እኔና እሷ እንኖር በቃ አሁን ባለንበት ህይወት ሁሉ ደስተኛ ነን። ስለሰርግም ስለ ልጅም በቃ ቀስ ብለን እናስብበታለን። ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። ስለዚህ እባክሽን ምሩም ጋር እየደውልሽም ምንም ነገር እንድትያት አልፈልግም በማለት እንግዲህ ናሆሜ ለእናቱ ቆጣ ብሎ ሲያስተነቀቃ ታይተናል። ምሩም ይህን ነገር ስለሰማች ለምንድን ነው ይህን ያክል ማዘርን የምትቆጣት? በፍጹም እንደዚህ ማድረግ የለብህም እንደዚህ ጩኸማ እናት ግን ማናገር የለብም። ደውለህ አሁን ላደረግከው ንግግሬ ይቅርታ መጠየቅ አለብህ በማለት እንግዲህ ምሩም እናሆሜ ለእናቱ እንዲደውል አድርጓል ማለት ነው። አድርጋልሽ ማለት ነው እንግዲህ ያው በስተመጨረሻም ስለ ሰኒ እና ስለ ክብሩም ነው። ክብሩም እንግዲህ ሰኒ የሚያስደስታትን ነገር እያደረገ ይገኛል ማለት ነው። አንቺ ወንድ ልጅ ራሱ ቢያገባሽ እና ብታገቢ እንኳን የሆነ ጉድጓድ ውስጥ ነው የምትከቸው እያለ የሆነ ቃል ሲናገራት ታይተናል። ግን ደግሞ ዞሩላ ወደ ራሷ እኔ እንደዚህ አይነት ጸባይ ያለኝ እንዴ በማለት እንዲሁም ኪራን፣ እኔ ምን አይነት ጸባይ ነው ያለኝ ክፉ ነኝ እንዴ በማለት እንግዲህ ጠይቀው ነበረ ማለት ነው። አንቺ ደስ የምትይ ተጫዋች ልጅ ነሽ፣ እንደዚህ አይነት ነገር የለሽም በማለት እንግዲህ በሰኒን ገልጿት ነበረ። ሰኒ ግን ያው በደንብ አያቁኝም፣ እኔም በምግብ ነው የሚያቁኝ፣ እነሱ ስለኔ የኔ ያክል አያቁም በማለት ብቻ ግን ከአኩርፋ ወደ ቤቷ መታ ስቅስቅ ብላ ስታለቅስ ነበር ማለት ነው። እና ስለዚህ ማንም ሰው እኔ ልቤን ይሰብረኛል፣ የኔ ልብስስ ነው ስለዚህ ሰበራለሁኝ እህት የምትለው ነገር አንዳንዴ ልክ ነው። ስለዚህ ብቸኝነቴ ይሻለኛል በማለት ደግሞ ወደ ራሷ ተመልሳ የእህቷን ሀሳብ ለማስኬድ እየወሰነች ትገኛለች ማለት ነው። ስለዚህ ሰኒ በነገራችን ላይ የእህቷን ውሳኔ ሳይሆን በቃ ሰው ልጅ ክፉም ይኖራል ደግም ይኖራል ማለት ነው። ስለዚህ ሁሉን ሰው ደግሞ ክፉ አድርጎ ማሰብ እጅግ ከባድ ነው እና ያው ጓደኞቿ የሚሏትን ወይንም ደግሞ እነ ክብሩ የሚሏትን ነገር ሰምታ ያልተኖረ ወጣትነቷን ብትኖረው እጅግ በጣም አሪፍ ነው። ብትግባባ እንዲሁም ደግሞ ሰው ብቀርፍ ጓደኛን ብትይዝ እጅግ በጣም ጥሩ ነው ባይነኝ ማለት ነው። እንግዲህ በክፍል ሰባ ስምንት ላይ በስትክክል የሰኒ ጸባይ ተቀይሮ እንዲሁም ደግሞ የነጽናት ሽማግሌ ምናምን ተልጎ የምናይበት ፓርት ይህ ሆናል ብዬ አስባለሁ። ውድ ቤተሰቦቼ፣ የዛሬው ቪዲዮ ይህንን ይመስላል። በያላችሁ በሰላማችሁ ይብዛል። መልካም ጊዜ።